ሰላም ጤና ይስጥልን። የተከበራችሁ ውድ ዓለም አካዳሚ ቤተሰቦች፣ በያላችሁበት ሰላማችሁ ብዛ። ይህ ዓለም አካዳሚ ነው። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን በማስተማር ላይ እንገኛለን። እናንተም በየትኛውም የዓለም ክፍል ሆናችሁ ትምህርታችሁን በኦንላይን መከታተል ለምትፈልጉ፣ በሳምንት አምስት ቀን በቀን ደግሞ ለአንዳንድ ሰዓት መማር ትችላላችሁ ማለት ነው። መማር ለምትፈልጉ በ0953165956 በማንኛውም ሶሻል ሚዲያ አማራጮች ማለትም በኤሞ ዋትሳፕ፣ ቴሌግራም ደውላችሁ አናግሩን። ብቁ እናደርጋችኋለን ማለት ነው። እስኪ ዛሬ ደግሞ በሀና በለፊደል ቃላትን እየመሰረትን ነው ያለ ማለት ነው። በጽሙና ተከታተሉኝ። ከዚህ ጋ ሀ መ ር ሀ መ ር ሀ መ ር

ሀላል ሀላል። ስለዚህ ሀመር፣ ሀሰት፣ ሀሳብ፣ ሀብት፣ ሀላል። በጣም አሪፍ። ወደ ሁ ደግሞ ስንሄድ ሁ ለ ት ሁ ለ ት ሁ ለ ት ሁ

ብ ሂሳብ ሂ ላ ል ሂ ላ ል ሂ ላ ል ሂላል ሂላል ስለዚህ ሂክማ ሂሩት ሂደት ሂሳብ ሂላል ወደ መጨረሻ ወደ ሃ አራተኛዋ ደግሞ ስናሄድ ሃ

ሀይል እሺ ሀሰት ሀገር ሀተታ ሐሰን ሃይል በጣም አሪፍ ስለዚህ እናንተ ደግሞ አሁን የሃን የሁን የሂ አሁንም የአራተኛዋ ሃ አይተናል ስለዚህ እናንተ ደግሞ ታነቡልኛላችሁ ማለት ነው ስለዚህ አንድ ቃ ሰጠዋችሁ አንበቦሌ ማለት ነው ይሄ ምን ይላል አመር እሺ

ሁዳዴ፣ በጣም አሪፍ። እዚጋስ፣ ሂክማ። እሺ። ሂሩት፣ በጣም አሪፍ። እዚጋ፣ ሂደት። እሺ። እዚጋስ፣ ሂሳብ። እሺ። ሂላል። እሺ። የመጨረሻዎቹ ሳ። ኦኬ፣ ሀሰት። እሺ። ሀገር። እሺ። ሀተታ በጣም አሪፍ ሀሰን እ ሀይል ሀይል በጣም አሪፍ እሺ። አሁን በሃ በሁ በሂ አሁንም በአራተኛዋ በሀ አይተናል። ወደ ቀጣዩ እንሄዳለን። እሺ ወደ አምስተኛዋ ደግሞ ወደ ሄ ስንሄድ ሄ ለ ን ሄ

ፀ ን ህ ፀ ን ህፃን ህፃን ስለዚህ ህዝብ ህብረት ህዳር ህንፃ ህፃን በጣም አሪፍ ወደ ሆ ደግሞ ስንሄድ ሆው ላ ን ድ ሆው ላ ን ድ

ም ላም ላም። ሎሚ ሎሚ። ሎ ሎሚ ሊ ላ ሌ ላ ሌላ ሌላ። በጣም አሪፍ ስለዚህ ለማ ለሚ፣ ላም፣ ሎሚ፣ ሌላ። እሺ አሁንም እናንተ ሁለት ደቂቃ ሰጥተዋችሁ ታነቡልኛላችሁ ማለት ነው እሺ ወደዚህ እንሄዳለን ምን ይላል ይሄ ሄለን በጣም አሪፍ እሺ እዚ ጋ ሄደ እሺ ከዚ ጋ ሄዱ እሺ በጣም አሪፍ ከዚ ጋስ ሄደች ገበቶች፣ እዚህ ጋር ሄቨን ሄቨን፣ በጣም አሪፍ ሄለን፣ ሄደ፣ ሄዱ፣ ሄደች፣ ሄቨን። እሺ፣ ወደዚህ ሳ ምን ይላል? ሄ፣ ህዝብ። እሺ፣ ከዚ ጋስ ህብረት። እሺ፣ ከዚህ ጋር ህዳር። እሺ ከዚህ ጋስ ህንፃ። ጎበዝ። ከዚህ ጋር ህፃን። ህፃን። ስለዚህ ህዝብ፣ ህብረት፣ ህዳር፣ ህንፃ፣ ህፃን። እሺ ወደ ሆ ደግሞ አንበቡልኝ እስኪ። ሆላንድ

ሆድ፣ እሺ። ሆላንድ፣ ሆቴል፣ ሆነች፣ ሆሳዕና፣ ሆድ። እሺ፣ ወደ ለ ቤት ደግሞ ስንሄድ ማ ነው የሚለው? ለማ፣ እሺ፣ ለሚ፣ እሺ፣ ላም፣ እሺ በጣም አሪፍ ሎሚ። መጨረሻውስ? ጎበዝ ሌላ ሌላ። እሺ ከዚህ ጋር ደግሞ እኔ ያነብላችሁና እናንተም ታነቡልኛላችሁ ማለት ነው። እሺ ከዚህ ጋር ለ ው ጥ ለ ው ጥ ለ ው ጥ ለውጥ ለውጥ

ለምሳሌ ለምሳሌ ለመኖር ለመኖር ለመኖር ስለዚህ ለውጥ ለመሆኑ ለማወቅ ለምሳሌ ለመኖር ወደ ሉ ደግሞ እንሄዳለን ሉ

ለመሆኑ እሺ። ለማወቅ እሺ። ለምሳሌ እሺ። በጣም አሪፍ። ለመኖር ለመኖር እሺ። ከዚህ ጋርስ ሉቃስ እሺ።

ሊዝ ሊዝ በጣም አሪፍ በጣም አሪፍ ቤተሰብ ለዛሬ የነበረን ቆይታ ይህን ይመስላል በድጋሚ ለቻናሉ አዲስ ከሆናቸው ሰብስክራይብ ያደረጋቸው ቤተሰብ ሁኑ ቪዲዮውን ደግሞ ላይክ ኮሜንት ሼር ማድረጋችሁ እንዳይረሳ በድጋሚ በውስጥ መስመር መማር ለምትፈልጉ በ0953 61 59 56 በማንኛውም ሶሻል ሚዲያ አማራጮች በኢሞ ዋትሳፕ ቴሌግራም ደውሉልን በኦንላይን ካላችሁበት ሆናችሁ እጃችሁ ላይ ባለ ስልክና ኢንተርኔት ተደራሽነት ባለበት ቦታ ሆናችሁ በሳምንት አምስት ቀን በቀን ደግሞ ለአንድ ሰዓት መማር ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ብዛ። ቻው።